ንግድና ቀጣናዊ ትስስር ሚኒስትር ዶክተር ካሳው ጎፌ ለምናነሳቸው ጥያቄዎች ምላሽና ማብራሪያ ስለሚሰጡ በራሴና ና በኢትዮጵያ ዜና አገልግሎት ስም ከፍ ያለ ምስጋና ያቀርባለሁ። የመጀመሪያው ጥያቄ የሚሆነው ከሀገራዊ ለውጡ ማግስት በኢትዮጵያ የንግድ ስርዓት ውስጥ የተለዩ ዋና ዋና ችግሮች ምንድን ናቸው? ሀገራዊ ለውጡ ጀምሮ ባሉት ጊዜያት የነበሩት ማነቆዎች ለንግዱ ሴክተር የንግድ አመቺነትን በተመለከተ ሀገራችን ከአንድ መቶ ዘጠና ሀገራት ጋር ሲወዳደር አንድ መቶ ስልሳ ስምንተኛ ገደማ ነበር የነበረው። የቅርብ ጊዜ ሪፖርት አልወጣም። ነገር ግን በለውጡ ሁለትና ሶስት ዓመታት ጊዜ ውስጥ በተደረጉ ማሻሻያዎች ምክንያት ወደ አንድ መቶ ሀምሳ ዘጠነኛ መሆን ችለናል። በእርግጠኝ ነ ሁላ ይሄ ቁጥር በጣም በከፍተኛ ሁኔታ ሊሻሻል እንደሚችል ተስፋ ይደረጋል። ዳታው ከሚመለከተው አካል ሪፖርት ጄኔሬት ስላልተደረገ ነው ማለት ነው። ለዚህ ውጤት መገኘት ከተሰሩ ስራዎች መካከል አንደኛው ኢዝ ኦፍ ዱይንግ ቢዝነስ ወይም የስራ የንግድ ስራን ለመጀመር የሚያስችለውን ትን አመቺ ሁኔታ መፍጠር ላይ ነው። እንደምታስታውሰው በሀገራችን የንግድ መስጫ መደቡ የንግድ ፍቃድ መስጫ መደቡ ራሱ ወደ አንድ ሺ አምስቱ አካባቢ ነው የነበረው። የመጀመሪያው ስራ የተሰራው በለውጡ ማግስት እነህ ንግድ ፍቃድ መስጫ መደቦች ወደ አምስቱ ሃምሳ ሰባት ማሳጠር ነበረ። በሁለተኛ ደረጃ ወደ 1350 የሚጠጉ የንግድ ፍቃድ አይነቶች ቅድመ ብቃት ተብሎ ይጠየቅባቸው ነበር። ይህ ቅድመ ብቃት ቢሮክራሲያዊ ሁኔታን ከማራዘምና ንግድን ለመጀመር የሚያስችለው ሁኔታ ስለሚያንቀረፈፈው ይህን ወደ አስር ብቻ መመለስ ተቻለበት ሁናቴ ነው የነበረው። ከ34 በላይ ተቋማት ንግድ ፍቃድ ብቃት የሚያረጋግጡ ተቋማት ነበሩ። ይህን ወደ አራት የመቀየር ሁናቴ ነው የነበረው። ይህም በማድረግ እንግዲህ ለውጡ የንግድ ፍቃድ መውሰድ የሚባለው ጉዳይ ሰው ከቤቱ ሳይነሳ በምድር ቤት የሚያስታውሰው ሳይሆን ቤቱ ቁጭ ብሎ ግልጋሎት ወደሚያገኝበት ኦቲአርኤልኤስ ወይም ኦንላይን ትሬድ ሬጅስትሬሽን ላይሰንሲንግ ሲስተም የሚባል አፕሊኬሽን ለምቶ በአሁኑ ጊዜ በአብዛኛው ከዘጠና ፐርሰንት በላይ ግልጋሎት በኦንላይን የሚሰጥበት ሁኔታ ተፈጥሯል። የዚህ ኦንላይን አፈጻጸም ያየን እንደሆነ ሁለት ሺ አስራ አራት ላይ ሰባት ስምንት መቶ ገደማ ብቻ ፍቃድ ነው በኦንላይን የተሰጠው። ዘንድሮ ባለፉት ስምንት ወራት ብቻ ሁለት ነጥብ አምስት ሚሊየን የንግዱ ማህበረሰብ በኦንላይን አማካኝነት ግልጋሎት ማግኘት ችለዋል። አምና እንኳን ሙሉ አመት አገልግሎት ሰጠን ሁለት ነጥብ አራት ሚሊየን ነበር በአስራ ሁለት ወር ያስመዘገብ ነው። አሁን በስምንት ወር ሁለት ነጥብ አምስት ሚሊየን ደርሰናል። ዘንድሮ ከሶስት ሚሊየን በላይ የንግዱ ማህበረሰብ በዚህ ግልጋሎቱ ያገኛል። ቀጣይ በጀት አመት ምናልባትም መቶ በመቶ ግልጋሎቱ ባክ ኦፊስ ግልጋሎት የሚቆሙበትና ና ሙሉ ነገር በሞባይል ስልክ አገልግሎቱ ማግኘት የሚችልበት ሁናቴ ይፈጠራል ተብሎ ይታሰባል። ስለዚህ አገራዊ ለውጡ ለንግድ ከባቢ ምቹ መደላደል የመፍጠር የንግዱ ማህበረሰብ ወደ ንግድ ለመግባት ቅድመ ሁኔታ ያልበዛበት ፕሮሴሶችም ጭምር የሚቀንሱበት ሁኔታ ነው ያለው። አስራ አንድ አካባቢ ፕሮሲጀርስ ነበሩ ንግድ ፍቃድ ለማውጣት አሁን ወደ አራት ቀንሰዋል። ይህን ወደ ሁለት ለመመለስ ዝግጅት ማድረግ ላይ እንገኛለን። እኒህ እኒህ ነገሩ ነበሩ። በአማካይ ወደ ሰላሳ ሁለት ቀን ንግድ ፍቃድ ለማውጣት ጊዜ ይወስድ ነበረ። አሁን ላይ ይሄን ወደ ሰባት አምጥተነዋል። ሰባት ቀን በአማካይ ይሄ ኦንላይኑ ሳይሆን ኦንላይኑ ደቂቃዎች ጉዳይ ነው። ከኦንላይን ውጭ የሚሰጥ ግልጋሎትም ስላለ ነው። በአብዛኛው እሱ ማኑዋል፣ ኤሌክትሪሲቲ የሌለበት ኢንተርኔት የሌለበት ከባቢ ላይ ነው ይሄ የሚሆነው። የሰባት ቀኑንም ወደ አራት ቀን ለመመለስ ደግሞ በርብርም መስራት ላይ እንገኛለን። ችግሮችን ለመፍታት እንደ መንግስት የተቀመጡ ስትራቴጂና አቅጣጫዎችስ እንዴት ተተገበሩ? የመጀመሪያው ጉዳይ የነባሩን አሰራር መፈተሽ ነው የነበረው። በሁሉም በሀገር ውስጥ ንግዱም በውጭ ንግዱም በጥራት ማረጋገጡም አጠቃላይ በሁሉም ረገድ ምን እድሎች አሉ፣ ምን ፈተናዎች አሉ የሚለውን የመለየት ነው። የለውጡ አካሄድ የለውጡ አካሄድ በሁሉም በኢኮኖሚም በፖለቲካም በማህበራዊም የተቀመጠው አቅጣጫ የመደመር ሳቢያችን ሶስት አንጓዎች አሉት ትናንት የምንመለከትበት በነጽር በራሱ ትናንት እዳም ምንዳም አለበት ብሎ የሚረዳ እንጂ ትናንትና እዳ ብቻ ነው የነበረው የሚል ሳይሆን ትናንት ባይኖር ዛሬ የለም። ትናንትና ውስጥ ያሉ ጠንካራ ጎኖችን ማስቀጠል አንደኛው፣ ሁለተኛ ትናንት ውስጥ የተስተዋሉ እጥረቶችን ያለምንም ርኅራኄ ታግሎ ማስተካከልና በድምር ውጤቱ ነገ የምናስባትን የበለጸገች ኢትዮጵያ ለመፍጠር የሚደረገው ርብርብ ማሳለጥ ብለን ነው የጀመርነው። ስለዚህ የንግድ ኢንቫይሮንመንት ወይም የንግድ አካባቢ በዚህ ቅኝት ነው የተቃኘው።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 እና አሁን የመፈጸም የማስፈጸምም የማድረግ አቅም ከጊዜ ወደ ጊዜ እየዳበረ መጥተዋል። አሁን እንደ መንግስት ያለን የማድረግ የመፈጸም አቅም፣ ትናንት ተራራ መስሎ የሚታዩ ጉዳዮች ዛሬ በትንሹ ሶልቭ የምናደረጋቸው ችግሮች ናቸው። እና ችግር ፈታት ላይ እየዳበረ የመጣ አቅም፣ ከጊዜ ወደ ጊዜ እየጎለበት የመጣ የማድረግና የመከወን አቅም ተሻሽሏል ብሎ መውሰድ ይቻላል። በንግድ ስርዓት ውስጥ አርቲፊሻል የዋጋ ንረትና ህገወጥ ደላሎች ህዝብን ካማረሩ ጉዳዮች ዋናዎቹ ናቸው። ይህን ችግር በዘላቂነት ለመፍታት ምን አይነት ስራዎች ተከናውነዋል? አንዱ የለየነው ጉዳይ የኑሮ ውድነት እና በተለይ ከመሰረተ ሸቀጥ አቅርቦት ጋር የተያያዘ የምንከትለው የፖሊሲ አቅጣጫ ፍላጎት መር ነው የነበረው። ፍላጎት መር ማለምን ማለት ነው፣ ፍላጎት ሊያባብሱ የሚችሉ ጉዳዮችን ላይ ትኩረት ይደረጋል እንጂ አቅርቦት ማሳደግ ላይ ትኩረት ሰጥቶ ሲሰራ አልነበረም። ገበያ በአቅርቦትና በፍላጎት ይመራል ሲባል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 በጣም የተሻለ የዋጋ ግሽበት የሚስተዋልበት ሁኔታ ነው ያለው። ይሄ አቅርቦት መር በማሳደጋችን ነው። የሆነ ሆኖ በዲሲፕሊን ያልታነጹ ነጋዴዎች የሆነ አጋጣሚ ተጠቅሞ በዓል በመጣ ቁጥር አቅርቦት በሚያንስበትና ፍላጎት በሚኖርበት ወቅት ቦርድ በማድረግ ምርት በማከማቸት እና ገበያ ላይ እጥረት እንዲፈጠር በማድረግ ዋጋ ሲጨምሩ ይስተዋላል። ይህንን ኦልሞስት ባለፉት ሰባት ዓመታት ሲሰራ ከነበረው ሚልቅ ቅድም ያልኩት የማድረግ አቅም ጋር አሰናስለን ያየን እንደሆነ ባለፈው ሐምሌ ወር የማክሮ ኢኮኖሚ ማሻሻያው የውጭ ምንዛሬ ተመን ማሻሻያ ከተደረገበት ጊዜ ጀምሮ ሊያጋጥም የሚችለውን የዋጋ ንረት ለመቆጣጠር ሰፋፊ ስራዎች ተሰርተዋል። ከ9.2 ሚሊየን በላይ ሸማችና የንግዱ ማህበረሰብ እንዲወያይ አጠቃላይ ንግድ ህሳቢ ላይ ግንዛቤ እንዲወስድ አድርገዋል። ይህ ስራ ሰራው ከታች እስከ ላይ ነው ማለት እስከ ፌዴራል ድረስ። ሁለተኛ ወደ አንድ መቶ ዘጠኝ ሺህ በላይ ነጋዴዎች ላይ እርምጃ ተወስደዋል። ይሄ እርምጃ ከቃል ማስጠንቀቂያ እስከ እስራት ድረስ ነው። አንድ ሺ ሀምሳ ስድስት አካባቢ ነጋዴዎች በእስራት እንዲቀጡ ሁሉ ነው የተደረገው። እነኛ ሜዥሮች በመውሰድ ሰው ሰራሽ ዋጋ ጭማሮ እንዳይኖር ተገቢውን ቁጥጥር ከመስራት ጎን ለጎን በአቅርቦት በኩል ያለው ሁኔታ ደግሞ ይበልጥ እንዲሻሻል ተደርጓል። ነጋዴው ለሀገር ልማት በጣም ወሳኝ ነው። ያለ ነጋዴው ማህበረሰብ አስተዋጽኦና ተሳትፎ የሚያድግ ሀገር፣ የሚበለጽግ ሀገር ሊኖር አይችልም። በትክክል የሚሰራውን ያህል ደግሞ የሚያበላሽ ነጋዴ አለ። የሚያበላሽውን እየቀጡ በትክክል የሚሰራውን እያተጉ በድምር ውጤቱ የንግዱን ከባቢ ውጤታማ ለማድረግ ሰፋፊ ስራዎች መከናወን ላይ ይገኛሉ። ባለፉት ስምንት ዘጠኝ ወራት በጣም ተአምራዊ ስራ ነው የተሰራው በዚህ ረገድ ብሎ መውሰድ ይቻላል። ከነዳጅ ግብይት ጋር ተያይዞ ምርት መደበቅ፣ አርቴፊሻል እጥረት በመፍጠር በስፋት ይነሳል። ይህን ችግር ከምንጩ ለማድረግ ምን አይነት መፍትሄዎች ተተግብረዋል? ነዳጅን በተመለከተ ነዳጅ ችግር ሶስት ዋና ዋና ችግሮች ናቸው በደንብ ሊሰመርባቸው የሚገቡ ጉዳዮች የመጀመሪያው ጉዳይ ከነዳጅ አንጻር የአቅርቦት ችግር ነው። አቅርቦት ላይ በሚታሰበው ልክ ነዳጅ መቅረብ ላይ ችግር አለ። ይሄ ጉዳይ ዘርዘር አድርጎ ለማየት ያክል በተለይ የአቅርቦት ችግር የሚስተዋልበት ከቤንዚን የሚባለው ምርት ጋር ነው። ናፍጣ ላይ ብዛም የአቅርቦት ችግር የለም። የቤንዚን አቅርቦት ችግር መንግስት ስላልገዛ አይደለም። መንግስት አራት ነጥብ አራት ቢሊዮን እና ከዛ በላይ ዶላር እየመደበ ይገዛል። ነገር ግን እዚህ ጋር አካባቢ ስተዋለው ችግር ምንድን ነው? ከዚህ በፊት እንደምታስታውሱት 80 ፐርሰንት የአገሪቱ ቤንዚን ፍላጎት ይገባ የነበረው በፖርት ሱዳን። ፖርት ሱዳን ሱዳን አካባቢ ባጋጠመው የጸጥታ መታወቅ ምክንያት ሲዘጋ 20 ፐርሰንት የኢትዮጵያ ፍላጎት ለመሸከም የተዘጋጀው የጅቡቲ ተርሚናል 100 ፐርሰንት ቤንዚን ወደ ማቅረብ ተሸጋገረ ማለት ነው። ስለዚህ የኛ ተሽከርካሪዎች በአንድ ጊዜ ገብቶ የሚቀዳው ቦቴ እዚ አካባቢ ካለው የመቅጃ ማነስ ጋር ተያይዞ ሶስት ቦቴዎች ናቸው። ሶስት ቦቴ በአንድ ጊዜ ገብቶ ምርት በሚያወጣበት ሁኔታ ብዙ የቤንዚን አቅርቦት ሊመጣ አልቻለም። ያም መቅጃው አንዳንድ ጊዜ ሊኬጅ እየፈጠረ ችግር አለ ማለት ነው። ሁለተኛው ከነዳጅ ጋር ያለው ችግር የፍላጎት መጨመር ነው፣ የነዳጅ ፍላጎት መጨመር ነው ጄኔሬተሮች፣ ፓምፖች፣ መስኖ የሚጠቀሙባቸው ከጊዜ ወደ ጊዜ እየጨምሩ የሚገቡበት ባጃጅ እንደ ገፍ የሚገባበት ሁኔታ የሀገሪቱ የነዳጅ ፍላጎት እየጨመረበት ሁኔታ አለ። ሶስተኛው ሞስት ፕሮባብሊ ትክክለኛው ችግር የዋጋው ችግር ነው። የዋጋው መቀነስ በራሱ የፈጠረው ችግር አለ ህገ ወጥነት። የእኛ የነዳጅ ዋጋ አሁን ላይ መንግስት ከድጎማ አልወጣም እየደጎመ ነው ያለው። በናፍጣ 110 አልደረሰ 178 ብር ገደማ ነው። በቤንዚን መቶ አስራ ሁለት አካባቢ ነው ያለው። ይሄ ዋጋ ከአካባቢ ዋጋዎች ሁሉ ያነሰ ነው። በዶላር የወሰን እንደሆነ ዜሮ ነጥብ ሰባት ስምንት ዶላር ነው እኛ ይሸጥ ነው ያለ ነው ጅቡቲ። እኛ እንግዲህ ከጅቡቲ ነው የምንቀዳው። ቅድም እንዳልኩ ጅቡቲ ትራንስፖርት ሳይጨምርበት አንድ ነጥብ አራት ዶላር ነው አንድ ሌትር። ኬንያ ከዛ በላይ ቁጥር፣ ታንዛኒያም ከዛ በላይ ቁጥር ነው ያለው። ስለዚህ የእኛ ምርት ወደ ውጭ ይመጣበትን በኮንትሮባንድ እድሎች ነበሩ። አሁን ግን የሀገር ውስጥ እጥረት ቅድም አለ ያልኩትን ተከትሎ አንዳንድ ቦታዎች ላይ በዚህ ዋጋ ይህን ያህል ደርሰዋል፣ አራት መቶ ደርሰዋል፣ ሶስቶ ደርሰዋል የተባለው እጥረቱ ላይ ተጨማሪ አርቲፊሻል እጥረት በመፍጠር ገበያ በማስራብ የሚደረግ ህገወጥነት ነው። እዚህ ላይ ኮምጨጫ ያለ እርምጃዎች ተወስደዋል፣ በጣም ሰፋፊ እርምጃዎች ተወስደዋል። ከ ሀምሳ ስድስት በላይ ማዳያዎች ተዘግተዋል። አሁንም የሚቀጥል ነው የሚሆነው ኩባንያዎች ከዚህ በኋላ በእስራትም እንዲቀጡም ጭምር አዋጅ በፓርላማ በፈጠነ ሁኔታ አውጥተን ደንቡን ለሚኒስትሮች ምክር ቤት ለማቅረብ ርብርብ በማድረግ ላይ እንገኛለን። ከነዳጅ ጋር ያለው ችግር እነኚህን ጉዳዮች ኮምፕሬንሲቭሊ ማየት ያስፈልጋል ማለት ነው። ህገወጥነቱ አለ፣ አቅርቦት ማነሱ አለ፣ የፍላጎት መጨመሩ አለ ማለት ነው። ስለዚህ ይህንን ለመምራት ቅርብ ጊዜ መመሪያ ወጥተዋል። መመሪያው በፍትህ ሚኒስቴር ተመዝግቦ ወጥተዋል። መመሪያው በጣም ተጠያቂነት የሚያሰፍን ነው። ነዳጅ ላይ ማደያ ላይ የሚደረጉ ቁጥር እንደተጠበቀ ሆኖ ኩባንያዎች የሚጠበቅባቸውን ግዴታ እንዲወጡ ሰፋፊ ውይይትና ትምምን ፈጥረናል። ቅርብ ጊዜ ላይ ፕሮግረሶች አሉ። አሁን ላይ ባለፉት ሰባት ዓመታት የሸቀጦች ወጪ ንግድ በገቢም ሆነ በመጠን በፍጥነት እያደገ መጥቷል። የኢትዮጵያ ምርቶች የሚቀበሉ አማራጭ የገበያ መዳራሻዎች ከማስፋት አንጻር ምን ምን ስራዎች ተሰርተዋል? ወጪ ንግድ ብዝሃነት እና ተወዳዳሪነትን በተመለከተ የመጀመሪያው ፋክት ስታብሊሽ ማድረግ የሚቻለው ሰባት ዓመቱን ስናወዳድረው ለውጥ መጥተዋል ብቻ አይደለም የመጣው ለውጥ እጅግ በጣም ከፍተኛ ለውጥ ነው የመጣው። 2010 የለውጡ የመጨረሻው አመት ላይ ከወጪ ንግድ የተገኘው ገቢ 2.6 ቢሊየን አሜሪካን ዶላር ነው፣ ሙሉ አመት። ባለፉት 8 ወራት 4.5 ቢሊዮን አሜሪካን ዶላር ደርሷል። ስለዚህ በ2.6 እና 4.5 ቢሊየን ኦልሞስት ኒርሊ ሃፍ ሆኗል። በስምንት ወር የአመቱን የምንጠብቀው ከ6 ቢሊዮን ዶላር በላይ ነው። ኢትዮጵያ ልክ አይደለም ከዚህ በላይ የማደግ ነበረበት፣ ነገር ግን ኢኮኖሚያችን ለዓለም ክፍት ሳይሆን የቆየበት ሁኔታና ብዙ ማክሮ ኢኮኖሚ ማሻሻያዎች ባለመተግበራቸው ምክንያት ወጪ ንግዱ ከነበረበት መንገራገጭ ወጥቶ ወዳደገበት ደረጃ የገቢ ፍላጎትን ወደሚቀራረብበት ደረጃ እየመጣ ያለበት ተስፋ ሰጪ እምርታ ላይ ነው ያለው። ይህ የመጣበት አንደኛ የውጭ ንግድ ተወዳዳሪነት ላይ የተሰራው ስራ ነው። የውጪ ንግድ ተወዳዳሪነት በዋጋ በጥራት በማምረት በተለይ በብዙ ምርቶች አምርተን ነው ተወዳዳሪ መሆን የቻልነው። ቡና በለውጡ የመጀመሪያ ጊዜያት አመታዊ ከፍተኛ አፈጻጸም ነበረው። ከቡና ይገኝ የነበረው ገቢ 700 ሚሊዮን ዶላር ነበር። ባለፈው አመት 2016 1.4 ቢሊዮን የአሜሪካን ዶላር ገቢ ተገኝቶበታል። ከቡና ዘንድሮ ከቡና ከ2 ቢሊዮን ዶላር በላይ ይጠበቃል። ይሄ የሆነበት ቡናን በአረንጓዴ አሻራ አማካኝነት የቡና ዛፎች በመተከላቸው የቡና አምራችነት ደረጃችንም ከነበርንበት አምስተኛ ደረጃ ወደ ሶስተኛ ደረጃ መተናል። አሁን ላይ ከብራዚልና ቬትናም ቀጥሎ ሶስተኛው ትልቁ የቡና አምራች ሀገር ኢትዮጵያ ነች። በሚቀጥሉት አምስት አመታት ጊዜ ውስጥ ሁለተኛው ትልቁ አምራች ሀገር እንሆናለን። ሀገር ውስጥ የተሰራ ስራ ነው የወጪ ንግድን ተወዳዳሪ የሚያደርገው ከማምረት የሚነሳ ንግድ ስለሆነ የምንከተለው የንግድ ስትራቴጂ አንደኛው ጉዳይ እሱማ ያስጠቃሚ ነው የሚሆነው ሁለተኛ ምርቶች የዴስትኔሽን ኮንሰንትሬሽን ችግር ነበረባቸው። የመዳረሻ ገበያ ኮንሰንትሬት የማድረግ የተወሰነ ሀገር ብቻ ነበር ንልክ የነበረው ። አሁን ቡና ብዙ ሀገር ይደርሳል። አዳዲስ ገበያዎች የተከፈቱ እየመጡ ነው። አዳዲስ እድሎች እየመጡ ነው ያሉት። ኮንትሮባንድ እየቀነሰ ነው ያለው። ስለዚህ በጋዊ ንግድ አማካኝነት የምናደርጋቸው ከዓለም ጋር ንግድ ግብይት እያደገ እየመጣ ነው ያለው ይህ ሊያሰፉ የሚችሉ የአፍሪካ ነፃ ንግድ ቀጠና ትግበራ የዓለም ንግድ ድርጅት አባልነት ድርድር የሚባሉ ጉዳዮች አዘዘ ኢንድ ኦፍ ዘዴ የገበያ ድርድር ነው የገበያ ማስፋት ነው። የኢትዮጵያ ምርት በህግ ወደሚመራበት ወደሚታወቅ እና ወደሚገመት የንግድ ከባቢ ማሻገር ያስፈልጋል። ስድስት ቢሊዮን ደርሰናል። ቀጣይ 89 ቢሊዮን ደርሳለን። ኢትዮጵያ ልክ ሃያ ሰላሳ ቢሊዮን መድረስ ነበረብን። አሁን በጣም አምራች ሀገር ነን። ጂዲፒያችን በጣም ትልቅ ነው። ኤክስፖርቱ ጂዲፒ ሬሽዮ አሁን ላይ በጣም ዝቅተኛ ነው። ስድስት ፐርሰንት አይበልጥም። ይህ በጣም ቶሎ መሻሻል አለበት። ይህን ለማድረግ በፍጥነት የአፍሪካ ነጻ ንግድ ቀጠና መተግበር አለብን። የዓለም ንግድ ድርጅት ድርድር መቋጨት አለብን። የሚገመትበት ፕሬዲክትብል የሆነ ማርኬት አክሰስ እና በሕግ ወደ የሚመራ ሩል ጋይደድ የሆነ የገበያ እድል እና የገበያ ድርሻ ወደ ምንወስድበት አቅጣጫ መሻገር አለብን። ቀጣይ ጊዜ በተስፋም የተሞላ ነው። ካልተዘጋጀን ደግሞ በዛው ደረጃ ነው ብሎ መንግስት በጣም ፕሮአክቲቭ ሆኖ ሰፋፊ ስራዎች ያከናወነበት በአንድ በኩል የገበያ ኢንፍራስትራክቸሩን የገበያ ቅድም እንዳልከው መዳረሻውን ማስፋት፣ በሌላ በኩል ግን ኤክስፖርቱ ራሱ ደግሞ የነገ ተስፋ ሳይሆን የዛሬ ወደሚበላ በገዛ የሚቆጠር ገቢ ለማድረግ መንግስት ሰፋፊ ርብርቦች ማድረግ ላይ ይገኛል ማለት ነው። የአፍሪካ ነጻ የንግድ ቀጠና ስምምነት ላይ ኢትዮጵያ ተጠቃሚነት ትሆን ከወዲሁ ምን ዝግጅት ተደርጓል? ኢትዮጵያ እንግዲህ ከአፍሪካ ነጻ ንግድ ቀጠና ትግበራ ጋር ተያይዞ የመጀመሪያ ፈራሚ ሀገርም ነች። በአሁኑ ጊዜ የጉድስ ኦፈር ጸድቋል። የእቃዎች ኦፈር ያቀረብነው ጸድቆልናል። የሰርቪስ ኦፈራችን ሪቪው ይደረጋል። በቅርቡ ዞሮ ዞሮ የሙከራ ንግድ ለመጀመር የሚያስችል ዝግጅት አጠናቀናል። የሚቀረው ሚኒስትሮች ምክር ቤት የሚጸድቀው የታሪፍ ቡክ ነው። የታሪፍ ቡክ ማለት በጸደቀው የጉድስ ኦፈር አማካኝነት የጸደቀው ኤችኤስ ኮድ አማካኝነት የምርቶቹ እንትን መታተም አለበት ንግድ ለመጀመር እሱ እንዳለቀ የታሪፍ ሃርማናይዜሽን ኦልሞስት በመጠናቀቅ ላይ ይገኛል ኢትዮጵያ በአጠረ ጊዜ ከተመረጡ ሀገራት ጋር የሙከራ ንግድ ትጀምራለች አፍሪካ ነጻ ንግድ ቀጠና ላይ ስለዚህ ይሄ በጣም የኢትዮጵያን ንግድ በተለይ ኢንትራ አፍሪካ ትሬድ የሚባለው አፍሪካኖች ከአፍሪካን ሀገራት ጋር የሚያደርጉት የውስጥ ንግድ ሀያ ፐርሰንት ዘለል አይደለም ሰማኒያ ፐርሰንት አሁንም አውሮፓና ኤዥያ ነው እየላክን ያለ ነው እንደ አፍሪካ ነጻ ንግድ ቀጠና አስተግባሪ እና አክቲቭ አባል። የእኛ ፍላጎትና መሻት በአፍሪካኖች መካከል የሚደረገው ንግድ ከተሳለጠ አንደኛ ከውጪ አንጻር ኮምፒቲቭ ያደርገናል። ብዙ ሀገራት ሩቅ ናቸው። በትራንስፖርት የሚበላውን ገንዘብ በአጥር ሁኔታ ኤክስፖርት ማድረግ ይቻላል። አሁን የተጀማመሩ ጥሩ ጥሩ ውጤቶች አሉ። ለምሳሌ ጥራጥሬ ኤክስፖርት አንደኛው ፓኪስታን ነው እየላክን ያለ ነው። ጥራጥሬ ነው ወሰነ እንደሆነ ሁለተኛው ህንድ ነው። ሶስተኛው ኬንያ ነው ወደ ኬንያ መልቀው በጣም በመጠንም በቫሊዩም እየጨመረ እየመጣ ነው ያለው። ይህን ማስቀጠል ነው። ከኬንያ ጋር ያለውን ወደ ታንዛኒያ መድገም ነው። ወደ ሳውዝ አፍሪካ መድገም ነው። አፍሪካ ላይ ሻምፒዮን አድርጓ መውጣት አለበት። ኢትዮጵያ አምስተኛ ግዙፍ ኢኮኖሚ ባለቤት ናት። አምስተኛ ግዙፍ ኢኮኖሚ ባለቤት ነን ብሎ ብቻ እንትን ማለት ሳይሆን እሱም በኤክስፖርት መድገም፣ ወደ ተለያዩ ሀገራት ምርት መላክ። ቡናችን አፍሪካ ላይ ለምንድን ነው አውሮፓ ደርሶ ተመልሶ አፍሪካ ሀገር የሚመጣው ቀጥታ ወደ አፍሪካ ሀገራት ለምንድን ነው የማልከው የሚለው ጉዳይ ሰፋፊ ውይይቶች እያጫርን ያለ ነው። በአፍሪካ ነጻ ንግድ ቀጠና አማካኝነት ስንገባ ኢትዮጵያ በጣም በራሴ መታመን ስሜጣው ከምንም ጊዜ በላይ የጨምረ ነው። እሱ ደግሞ መነሻው የምርትና ምርታማነት ሀገር ሆነናል። ስንዴ ኤክስፖርት እናደርጋለን። ጥራጥሬ በጣም ኤክስፖርት እናደርጋለን። በብዙ ኤክስፖርታብል ፕሮዳክትስ ራንኪንግ ነን፣ አምራች ሀገር ነን። ይህን ለራሳችን መልስ መንገድ ያለብን ይመስለኛል። እኛ እንደ ብዙ አፍሪካ ሀገራት ኦፍኮርስ ተመጽዋች ነበርን። አንዱ የለውጡ መንግስት ከተመጽዋችነት ኢትዮጵያ ወታ ኤክስፖርት ወደ ማድረግ የተሸጋገረችበት ሁኔታ ማሰብ ይቻላል። ባቄላ የወሰን እንደሆነ ከዓለም ሁለተኛው የባቄላ አምራች ሀገር ነን። ለግብጾች ለሱዳን ባቄላ በከፍተኛ ማውንት ኤክስፖርት እያደረግን እንገኛለን። ምስር ከዓለም ስድስተኛው ትልቁ አምራች ሀገር ነን። በቦሎቄ ምርቶች ብዙ ናቸው። ቀይ ዥንጉርጉር፣ ነጭ ዥንጉርጉር፣ ቀይ ቦሎቄ፣ ነጭ ቦሎቄ፣ ጥቁር ቦሎቄ የሚባሉት በሁሉም ከአፍሪካ አንደኛ ነን የማድረግ ማድረግ አቅም ያላት ሀገር ነች። በማዕድን አሁን እየመጣ ያለው ውጤት በጣም አስገራሚ ውጤት ነው። ዘንድሮ ከሁለት ቢሊዮን ዶላር በላይ ከወርቅ ኤክስፖርት ገቢ እናገኛለን። ኢትዮጵያ የማዕድን ሀገር ናት። ያሉን ጸጋዎችን ከፍቶ የማየትና የመጠቀም የባለፉት ሰባት ዓመታት ልምዶች ይበልጥ ከተጠናከሩ ብልጽግና እናረጋግጣለን። የበለጸገች ኢትዮጵያ እንፈጥራለች የሚባለው ነገር ህልምና ቅዠት ሳይሆን የሚፈታ ውል ያለው ህልም የሚተገበር ራዕይ ነው ብሎ መውሰድ ይቻላል ማለት ነው። ኢትዮጵያ ወደ ውጭ የምትልካቸውም ሆነ ወደ ሀገር ውስጥ የምታስገባቸው ምርቶች ጥራታቸውን የጠበቁ በዜጎች ጤና ላይ ጉዳት የማያስከትሉ እንዲሆኑ ምን አይነት የጥራት ቁጥጥር እየተደረገ ነው? የጥራት መሰረተ ልማት ከማሟላት አንጻርስ ያለበት ደረጃ ምን ይመስላል? ከመሰረተ ልማቱ አንጻር በአፍሪካ ቀዳሚ የሚባል ግዙፍ የጥራት መንደር ገንብተናል። በጣም በብዙ ላቦራቶሪዎች የተሞላ ነው። እነኚህ ላቦራቶሪዎች በጣም የሚያስገርመውና የሚደንቀው ነገር ዓለም ከደረሰበት ደረጃ ጋር እኩል የሚሄድ አንዳንድ ጊዜ አውሮፓ ላይ ብቻ የምታገኛቸው የመፈተሻ ላቦራቶሪዎች ኢትዮጵያ ውስጥ አሉ። እነሱም ይገርማሉ። ኢትዮጵያ ይህንን አይነት ቴክኖሎጂ እንደታጠቀች መረጃው ያላቸውም። አንዳንዴ እነሱ ምርት መቶ እዚህ ወድቀዋል ሲባል የአውሮፓ ሀገራት ባለፈው አመታት መቶ ነበር። እኛ ግን ኢትዮጵያ ማን ሆና ነው እኛም ምርት እንዴት በአይና አይታ ምርት ጣለች ተባለ። ሲመጡ ላቦራቶሪያችን እናስጎበኝ ነው። ላቦራቶሪያችን ሲያዩ የመሳሪያ እኛም የለንም ጎረቤት አገራን እንጠቀም የነበረው አምናናል ብሎ ነው የተመለሱት። በጣም የጥራት ቁጥጥር የሚባለው ነገር የማድረግ አቅም በጣም ተሻሽሏል። ይሄ መንግስት ትኩረት ሰጥቶ ከ8.2 ቢሊየን ብር በላይ በሆነ ወጪ ነው የጥራት መንደር የተገነባው። አራት ተቋማት አሉ፤ ኢትዮጵያ ደረጃዎች ኢንስቲትዩት፣ የኢትዮጵያ ተስማሚነት አገልግሎት ድርጅት፣ የኢትዮጵያ ስትራሊክ ኢንስቲትዩት የኢትዮጵያ አክሬዲቴሽን አገልግሎት የሚባሉ ተቋማት አሉ። የኢትዮጵያ ጨረር ባለስልጣንም እዛ ገብቷል። አሁን ራዲሽን እና እንጂ በድምር ስታያቸው ምርት እያደገ ነው፣ ምርታማነት እያደገ ነው። ቀጣይ ኤክስፖርት እናስባለን። የአፍሪካ በኤክስፖርት የሚታወቀ ሀገር አፍሪካ ላይ ቀዳሚ ሀገር መሆን እንፈልጋለን ከተባለ ይሄ ከጥራት ቁጥጥር ውጭ የሚታሰብ ጉዳይ አይደለም። ነገር ግን ይሄ ፕሮጀክት የለውጡ ትሩፋት ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሳይንስና ቴክኖሎጂ ሚኒስትር የነበሩ ጊዜ በእሳቸው ሀሳብ አመንጭነት የጥራት መንደር ግንባታው ተጀምሮ እሳቸው ወደ ክልል በተመለሱበት ጊዜ ግንባታ ሙሉ ሙሉ ቆሞ ነበር። ከዛ በኋላ ነው ከስክራች በጀት ተመድቦለት፣ በተለይ ደግሞ ባለፉት አመታት፣ ባለፈው ቅርብ አንድ አመት የአራት አመቱ ስራ በአራት ወር አጠናቀን ነው ወደ መረቃ የበቃ ነው። እሱ የጋራ ርብር የተደረገበት የጋራ ውጤት በጣም ጥሩ ስራ ነው ብሎ መውሰድ ይቻላል። ሁለተኛው ከፍተሻ ከምርመራ ኢንስፔክሽን የምንላቸው ጉዳዮች ጋር ተያይዞ በአሁኑ ጊዜ ኢትዮጵያ ከአስራ ሁለት ሺህ በላይ ደረጃዎች አሏት። ከዚህ ውስጥ ሶስት መቶ ዘጠና ስድስቱ አስገዳጅ የኢትዮጵያ ደረጃዎች የወጣላቸው ናቸው። ሰማኒያ ፐርሰንት በላይ የኢትዮጵያ ደረጃዎች ሃርሞናይዜሽን ከዓለም ጋር ሃርሞናይዝድ የሆነ ውጤቶች አሉባቸው ናቸው። ስለዚህ ከዓለም ጋር ለመነገድ አይቸግርም ማለት ነው። እኛ የወጣነው ደረጃ የዓለምን ደረጃ ተከትለን ሃርሞናይዝድ የሆነ ነው በኤችኤስ ኮድ እነኚህ ጉዳዮች በቂ ዝግጅት የተደረገባቸው በጣም ብዙ ምርቶች ገቢ ውጪ ምርትም ከአለም ጋር ኮምፓቲብል እንደሆን ተደርጎ እየተሰራ ነው ያለው። ይህን ሊያረጋግጥ የሚችል ፍተሻ መሳሪያዎች የምርመራ መሳሪያዎች ተተክለው ግልጋሎት እየተሰጠ ነው ያለው። በአመት ከ3.8 ሚሊዮን ቶን በላይ ገቢ ምርት ጥራት ፍተሻ ይደረግበታል። ይሄ በተሳካ መልኩ እየተሄደ ነው ያለው። አንድ ነጥብ አራት ሚሊዮን ቶን በላይ የውጭ ንግድ አስፈላጊው የጥራት ፍተሻ ተደርጎለት ወደ ውጭ እንዲወጣ ይደረጋል። ስለዚህ በዚህ በኩል አስተማማኝ አቅም ተገንብተዋል ማለት ነው። ገቢና ወጪ ምርቶች በተሻለ ቁጥጥር ደረጃ እንዲሆኑ ማድረግ፣ የፋብሪካ ምርቶች ጥራት እንዲጠበቁ የማስቻል ስራዎች ሚኒስቴር መስሪያ ቤታችን በትኩረት እየሰራ ነው ያለው። ከምንም ጊዜ በላይ አንገታችንን ቀን አድርገን ልናወራ የምንችለው ጉዳይ ቢኖር ኢትዮጵያ በጥራት ደረጃ የሚታማ አገር አይደለም። ዓለም አቀፍ እውቅናም ጭምር ማስጠበቅ እና ዓለም አቀፍ እውቅና ማግኘት ላይም ሰፋፊ ስራዎች በመደረግ ላይ ይገኛሉ። በሚቀጥሉት ጊዜያት ግን አጠናክረን መቀጠል ያለብን ማለት ነው። አንዳንድ ጉዳዮች በስኬት የምንናገራቸው ነገሮች ቀጣይ ስራ የሏቸው ማለት አይደለም። ቀጣይ አይሰሩም፣ ባሉበት ይቀጥላሉ ማለት አይደለም። ምክንያቱም የቴክኖሎጂው ዓለም አሁን ያለንበት ሀያ አንደኛ ክፍለ ዘመን በጣም ተወዳዳሪነትን በሚያረጋግጥ አግባብ ከጊዜ ወደ ጊዜ ካልሰራን በሆነ ጊዜ በገነባው አቅም እድሜ ልክ እንወዳደራለን ማለት አይደለም። ላብራቶሪ መሳሪያዎች መሻሻል አለባቸው። የበለጠ ላብራቶሪ መግባት አለበት እድገታችን የሚመጠን ዝግጅት መደረግ አለበት እና የጥራት መሰረተ ልማት የሚባለው ጉዳይ በግልጋሎቱ፣ በኢንፍራስትራክቸሩ በተሻለ ቁመና ላይ ይገኛል ብሎ መውሰድ ይቻላል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን እያደረገች ያለችው ዝግጅነትና ስራዎች ምን ይመስላሉ? የዓለም ንግድ ድርጅት እንግዲህ ዝም ብሎ ባክግራውንድ ለመስጠት ያክል ጄኔራል አግሪመንት ኦን ትሬድ ታሪፍ ጋት ተብሎ የሚታወቅ ነበር። አለም ከሁለተኛ ዓለም ጦርነት በኋላ የነበረው ኦርጋናይዜሽን አልነበረው። በዚህ ስምምነት ነው ነገሮች ሲመሩ የነበሩት። 1994 በፈረንጆች የዓለም ንግድ ድርጅት ተመሰረተ። የዓለም ንግድ ድርጅት በተመሰረተበት ጊዜ በጣም ብዙ ሀገራት ናቸው ያለ ድርድር የገቡት። ያኔ እኛ እድሉን ያምልጦናል። ከዛ በኋላ ወደ 38 ሀገራት ገደማ ተደራድረው ገብተዋል። አሁን በድርድር ላይ ያሉት 22 ሀገራት ናቸው፣ ሀገራችንን ጨምሮ። እነኛ ሀገራት የድርድር ሁኔታ በተለያየ ደረጃ ላይ ነው ያለው። የኛ ተስፋ የሚሰጥ ሃያ ስድስት አክሴሽን ከሚቋጩ ሀገራት ተብሎ በደብሊውቲኦ ሊስት ውስጥ ከገቡት ሀገራት ውስጥ እንገኛለን። ኡዝቤክስታን፣ ኢትዮጵያና አንድ ሌላ ሀገር አለ። የሶስቱ ሀገራት ድርድር በ14ተኛው የዓለም ንግድ ሚኒስትሮች ስብሰባ ይጸድቃል ተብሎ ይታሰባል። ሂደቱ እስካሁን አምስት ዙሮችን የስራ ላይ ቡድን ስብሰባ አከናውኗል። የኢትዮጵያ የስራ ላይ ቡድን ስብሰባ አባል ሀገራት አርባ አራት ገደማ ናቸው። ከነኛ ሀገራት ጋራ ድርድሮች ሲከናወኑ ቆይተዋል። ሶስቱ ከለውጡ በፊት የነበሩት ድርድሮች ከሞላ ጎደል የይስሙላ ነው የነበሩት። የይስሙላ ናቸው የምልበት በድፍረት ምንም በኢኮኖሚያዊ ዝግጅነት አልነበረም ኢኮኖሚክ ኦፕን አፕ አልነበረም። እነኚህ ጉዳዮች የለውጡ መንግስት ወደ ስልጣን ከመጣበት ጊዜ ጀምሮ ሲያቀነቅን የቆያቸው ኢኮኖሚክ ኦፕን አፕ፣ ሆም ግሮውን ኢኮኖሚክ ሪፎርም፣ ኢኮኖሚክ ሊበራላይዜሽን፣ ፋይናንሽል ሴክተር ሊበራላይዜሽን፣ ፕራይቬታይዜሽን የሚባሉ ቋንቋዎች አሁን በኢትዮጵያ የሚዲያ እንትን ውስጥ ይታወቃሉ። እነኚህ ቋንቋዎች እነኚህ ናቸው እንደተደራደር የሚያደርጉ አሁን የጉድስ ኦፈርም የሰርቪስ ኦፈርም አቅርበናል። የጉድስ ኦፈራችን ሪቫይዝ አድርገን ያቀረብን ለሁለተኛ ጊዜ የሰርቪስ ኦፈራችን ለመጀመሪያ ጊዜ ያቀረብ ነው። 18 ደግሞ የግዴታ ውል የሚባሉት 18 ኮሚትመንት ላንጉጆች አዘጋጅተን አስገብተናል። እነኚህ ጉዳዮች ሂደት ስለሆነ ድርድር እየበሰሉ እየተቋጩ ወደ ኮንክሪት ጉዳዮች የሚገቡበት ነው የሚሆነው አስራ ሰባት ሀገራት አናግረውናል ባይላተራል ማርኬት አክሰስ ኔጎሽሽን ለማከናወን ከአስራ ሁለቱ ጋራ ድርድር ጀምረናል አሜሪካንን ጨምሮ አውሮፓ ህብረትን ጨምሮ እነኛ አገራት ጋራ ይህ ምንቋጭ ነው የሚሆነው ስድስተኛ ስራ ላይ ቡድን ስብሰባ ወርሃ ሐምሌ ጄኔቫ ላይ ይከናወናል እሱን ለማሳካት በቂ ዝግጅት እያደረግን ያለ ነው ለጥያቄዎቹ ወደ አመቶ አስር ጥያቄ ገደማ አካባቢ ተጠይቀን በቃል መልስ ሰጥተናል እነዚህ ጥያቄዎች በጽሁፍ መጥተው በጽሁፍ መልስ ይሰጣቸዋል ኤሌመንትስ ኦፍ ድራፍት ወርኪንግ ፓርቲ ሪፖርት የስድስተኛው ደግሞ ይዘጋጃል እሱ ላይ ቆመን ደግሞ ድርድር እናደርጋለን ማለት ነው። የድርድር ሂደት በጣም ትልቅ አርበኝነት የሚጠይቅ ሀገር ሊያኮራ የሚችል ብሄራዊ ጥቅም ባስቀደመ አግባብ የምትደራደረው ሰጥቶ በቃሉ መርህ የምትደራደረው እና ሲቋጭ ውጤቱ ዓለም ላይ እኛ ወይም ታዛቢ ወንበር በሌለንበት ላይ ቁጭ ብለን የሚወስኑብን ሳይሆን እንደ ማንኛውም ሀገር እኛ የምንወስን ሀገር ይጠቅመናል አይበጀንም፣ ይጠቅመናል አይጠቅምም ወደሚል ክርክር ጭምር ድምጽ ያለን ሀገር ወደ መሆን የምናደርገው ጥረት የለውጡ ትሩፋት ተደርጎ መወሰድ የሚችል ትልቅ ፍጻሜ ነው ማለት ይቻላል። ክቡር ሚኒስተር ስለነበረን ቆይታ፣ ስለሰጡን ጊዜ ከፍ ያለ ምስጋና እናቀርባለሁ። ይ አመሰግናለሁ በጣም